የእስልምና እምነት ተከታዮች በሙሉ እንኳን ለተከበረው የረመዳን ጾም አደረሳችሁ እላለሁኝ። ከኢቲቪ መዝናኛ ቻናል በ120 ፕላስ በልዩ ዝግጅት ፕሮግራማችን ዛሬ ወሎ ሰፈር በሰረባት ሬስቶራንት አካባቢ እንገኛለን። በዚህ ሬስቶራንት ልንገኝ ቻለበት ምክንያት ምንድን ነው? የተለያዩ የውጭ ዜጎችን፣ ኤምባሲዎችን እንዲሁም ደግሞ ባለሀብቶችን በማስተባበር አቅመ ደካማ ለሆኑ ወገኖቻችን የማዕድ መጋራት ስራን እየሰራ ይገኛል። ታዲያኛም ይህንን ቅዱስ ተግባር ለመጋራት ለማገልገል እዚህ ተገኝተናል። ኋላ ላይ የኢፍጣር ፕሮግራምም ይኖረናል። በዛ ፕሮግራም ላይ ከአዘጋጆቹ ጋር አብረን እናፈጥራለን። ሁሉንም ተከታተሉን፣ አብራችሁን ቆዩ ሰላምሰላምእግዚብሔርመስገን እንዴት ነህ? በጣም ቢዚ ነው ቤታችሁ፣ ስራ ላይ ሆናችሁ ነው የመጣነው አይደለም። እሺ እኛም ይሄንን የበረከት ስራ ለመሳተፍ መጥተናል። እንግዲህ ወደ ስራ እንግባና ከዛ በኋላ እናወራለን፣ ጨዋታችንን እንቀጥላለን። እሺ ደስተኛ ዚ ማለ ተወብረናሽጋለማለላግን እራስህን አስተዋውቀ ጀምርልኝ፣ ማን እንደሆን ተመልካች በደንብ እንዲያውቅ፣ እራስን አስተዋውቀ ጀምርልኝ። አንዋር ሰዒድ እባላለሁ። በተለያዩ ስራ ዘርፎች ላይ ከዚህ በፊት ተሰማርቼ ሰርቼ አውቃለሁ። አሁን ደግሞ በምግብ ስራ ዘርፍ ላይ ነው ያለሁት። ግራንድ ሰራባት ሬስቶራንቶች ባለቤት ነኝ። አሁን አንደኛ የተለያዩ ሰዎች መጥተው ከቁርስ እስከ ራት እንመግባለን ማለት ነው። እንደገና ደግሞ የተቸገሩ ሰዎችን ማብላት ለሚፈልጉ ሰዎች ከየትኛውም ዓለም ሆነው ቢያዙ የትኛውም ኢትዮጵያ ያሉ አካባቢዎች ላይ ለማብላት ነው እየተንቀሳቀሰ አሁን ከተለያየ ዓለም ትእዛዝ እየተቀበል በዚህ መልኩ እየሰራን ነው ማለት ነው። ዛሬ ከሦስት ሺህ በላይ ትእዛዝ አለ። ይሄን ነው እየሰራን ያለ ነው። ዛሬ ጦር ኃይሎች የሚገኝ መስጊድ ዘነበ ወርቅ የሚገኝ የካራ ሱፓርም የሚበዙበት መስጊድ፣ አባት የሌላቸው ልጆች ውንጌት አካባቢ የሚገኝ መስጊድ፣ የትኛውን መስጊድ ላይ እናደርሳለን ማለት ነው። እሺ፣ ረጠብ ማለት አለበት። እሺ፣ በርካታ ሰዎችን ነው አስተባብረክ የምትሰራው እና ይህንን ስራ እንዴት ልታስበው ቻልክ? መጀመሪያም እንደዚህ አይነት የተለያዩ ስራዎች አስባለሁ። ዋናው ነገር ለሰዎች የሚያዝኑንና የሚታዘንላቸውን ሰዎች ማገናኘት ነው የኛ ስራ። በዚህ መልኩ ሰዎች ሀይረ ስራ እንዲሰሩና አንዱ ለአንዱ እንዲደርስ በማሰብ ነው ይሄን ነገር ያሰብኩት። ምክንያቱም ሰዎች ብዙ ጊዜ ብዙ ሰዎች አሉ፣ ሰዎችን መርዳት የሚችሉ ጊዜው የሌላቸው እነሱን፣ ሰዎች ሀገር ውስጥ ሊሆኑ ይችላል ከሀገር ውጭ ሊሆኑ ይችላሉ። እነሱ ሲያዙ የተቸገሩ ሰዎችን ለመብላት በየቤታቸው ሰዎች ከሚቸገሩ ነገሮችን ማቅለል ነው የኛ ስራ ማለት ነው። በዚህ መልኩ ነው ስራ ምንሰራው። ይህንን ስራ ከጀመርክ ለምን ያህል ሰዎች ገብ አድርገሃል? መቼ ነው የጀመርከው? ሲጀመር ከጀመርኩ ሶስት አመት የሆነኛል ሶስት አመት ሆኗል። ሶስት አመት ስራ ከጀመርክ፣ ግን በትንንሹ ነበረ አንድ ሁለት እያለ ነገሩ፣ ግን በጣም እየፈጠነ ከሄደ አሁን ሶስት ወር የሆነው በደንብ እንደዚህ በተደራጀ ሁኔታ እየሄደ ካለ በሶስት አመት ውስጥ ነው ሶስት ሺህ ሰዎችን አሁን ላይ መገብ የቻልከው? አዎ አዎ የሚመገቡት አንድ አይነት ሰዎች ናቸው ቋሚ ናቸው ወይስ የተለያዩ ሰዎችን ነው? ቋሚ ሆኖ ቦታ አለ። ለምሳሌ ውንጌት የሚገኘው ኡስታዝ አብዱል ፈታህ ያለበት መስጊድ ዑመር ኡል ኸጣ መስጊድ ይባላል። እዛ ከ750 በላይ አባት የሌላቸው ልጆች አሉ፣ የቲሞች ማለት ነው። በቤታቸው ውስጥ ሆነው መስጊዱን የሚመግባቸው እኛም ደግሞ ከተለያየ ቦታ እያዘዝን እየታዘዝን እዛ ወስደን እንመግባለን ማለት ነው። ብዛት በየቦታው የተቸገሩ ሰዎችን ታያለሽ፣ የተቸገሩ ብቻሽን ደግሞ እነዚያን መግበሽ ልትጨርሺው አትችይ። የምትችይውን ልታደርጊ ትችያለሽ። ነገር ግን ተደራሽ እንዲሆን በማሰብ ተከፋፍለን ሁላችንም ብንሰራው የተሻለ ነው በሚል ነው። ብዙ ደግሞ ደጋግ ሰዎች አሉ። እውነቴን ነው የሚልሽ፣ ሰዎች በትክክል ሰርተሽ ካሳየሻቸው ለማዘዝ፣ አገልግሎቱን ለመጠቀም ዝግጁ ናቸው። በዚህ ስራ ምን ያህል እስከ ምን ድረስ ትቀጥላለህ? እስከ ምን ድረስ ትሄዳለህ ነው ወይንስ የሆነ ጊዜ ላይ ሰርተህ የምታቆመው? በእርግጥ ሶስት አመት ሆኗል ይህን ስራ ከሰራህ እስካሁንም ቀጥለሃል። እንግዲህ ይህንን ስራ እኔ መቀጠል እስካለብኝ ስራ ድረስ ይቀጥላል። ነገር ግን ድርጅቱ ያው ተቋሙ ይቀጥላል ማለት ነው። እኔ የተለያዩ የምሰራቸው ስራዎች ስላሉ ዋናው ነገር ጀምሮ ማለት ነው። ጀማል ይባላል፣ የግራንድ ሰራባት ማናጀር። ቀላል ነገር አይደለም። በሰዎች ዘንድ በፈጣሪ ተወዳጅ ከሆነ ስራ ነው። እኛም ደግሞ ያው ከልባችን ነው፣ እንደምታየው አይተሻል። የነበረውን እንትን ልጆቹም ያላቸው እንትን በጣም ደስ ይላል። እና ማንኛውም ሰው ቢሳተፍ ያው በፈጣሪ ዘንድ ተወዳጅ ነው። ያው አሁን ረመዳንም ስለሆነ ይገርምሻል፣ እንቅልፍ ምናምን የለም እና እንትን ብለን ነው በቃ በስነ ስርዓት እንደ ራሳችን ለቤታችን እንደምንሆነው ለቤተሰቦቻችን እንደምንሆነው እንደዛ አስበን ነው ተግተን፣ እንደምታዩ የሰራ ነው። በነሰ እንግዱ ስራ ነበር የገባውን። እና አሁን ረመዳን ነው። በረመዳን ወር ደግሞ የሚስኪኖች የፊጠር እያዘጋጀን እንደዚህ እናቀርባለን። ግራል ሰረባት ነው ያለ ነው። በዚህ መልኩ እንደዚህ እናቀርባለን። እኛ መሰል እንግዶ ነበረን። አሁን ወደዚህ በረመዳን በቀን እያሸገን ነው ለሚስኪኖች እየረዳ ነው። ሰውን ባዘዘው ቢሆን እኛ እንደዚህ እያገዘን ይሰራል። ስለዚህ አሁን ዛሬ እኛም አብረን የተሳተፍንበት ስራ ለማድረስ ዝግጁ ነን። እና የት ነው የምንሄደው? ዛሬ ዛሬ የምንሄደው ጦር ኃይሎች የሚገኘው መጅሊሱ ጋር ያለው መስጊድ ጋር እንሄዳለን። እንደገና ደግሞ ዘነበ ወርቅ መስጊድ አለ ዝበት፣ እነሱም ጋር ልንሄድ እንችላለን። ብቻ አራት፣ አምስት ቦታ አለን። እናንተ መርጣችሁ እንወስዳችኋለን ማለት ነው። ጥሩ። እሺ እንግዲህ ተመልካቾቻችን፣ ዛሬ በግራንድ ሰርዓት ሬስቶራንት ተገኝተን ይህንን ማዕድ ማጋራትን አብረን እየተካፈለን እንገኛለን። እንቀጥላለን።

ተመልካቾቻችን አሁን የምንገኘው በጦር ኃይሎች በረያ መስጊድ ነው። ቀን ያዘጋጀነውን ማዕድ ልናካፍል እዚህ መተናል። በወንዶቹ በኩል እነ አንዋር እየሰጡ ነው። እኔ ደግሞ በሴቶቹ በኩል እሰጣለሁ። ዛሬ 640 የሚሆኑ ጾመኞችን ልናስፈጥር በዚህ መስጊድ መተናል። ተከታተሉ

الحمد لله الصلاة والسلام على رسول الله صلى الله عليه وسلم እኔ ኡስታዝ ሴን አለሙባል አለው አብዛኛው መሳጅዶች ላይ ድሩሶችን፣ ትምህርቶችን እሰጣለሁ። የዳዋ ፕሮግራም እንደዚሁም ወደ ክፍለ ሀገሮች የተለያዩ ስላማዊ አስተምሮችን አስተምራለሁ። ዛሬ እንግዲህ ውሏችን እያደረግነው በግራንድ ሰረባት ሬስቶራንት ነው። ሬስቶራንት ብቻ አይደለም የበጎ አድራጎት ድርጅትም አይነት እንቅስቃሴ ነበር ስናየ ነበረው። እና የተለያዩ ነዳያንን የተለያዩ ሰዎችን አስተባብሮ ሲመግብ ነበር። እኛም ዛሬ ለመሳተፍ እድሉን አግኝተናል። ያለነው የረመዳን ጾም ላይ ነው እና እንደ እስልምና አስተምህሮት ማካፈልን መስጠትን እንዴት ይገልጹታል ኡስታዝ? ይሄ ያው እንግዲህ ከእስልምና አስተምህሮቶች ውስጥ ያው ዋና ነው። በተለይ ወሩ ደግሞ ከሌሎች ወራቶች ሁሉ ልዩ የሆነ ወር ነው አላህ ሱብሃነሁ ወተዓላ በተከበረ ቁርአን ላይ ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ሁደን ሊናስ ወበይናቲን ሚነል ሁዳ ወል ፉርቃን ፈመን ሸሂደ ሚንኩም ሸህረ ፈልየሱምህ ጭምር ያለበት ቁርአን የወረደበት ወር ነው። በተጨማሪ ደግሞ ሙስሊሞች ይህንን ወር ካገኙ መጾም አለባቸው፣ ግዴታ ይሆንባቸዋል። በዚህ በረመዳን ወር ነው ከእስልምና ማዕዘናቶች ውስጥ አንደኛው ነው። ስለዚህ ይህንን ጾም ሙስሊሞች ለራሳቸው ብቻ አድርገው መዘንጋት የለባቸውም። ነቢ ሰለም መንፈጠረ ሳኢማን ጾመኛን ሰው ያስፈጠረ አሉ ፈለሁ ሚትሉ አጅር ልክ ያስፈጠረው ሰውዬ ልክ የሱ አይነት አጅር ያገኛል አሉ። ሁለተኛው ወገን ላይ ካስፈጠረው ከሱ ላይ ሳይቀንስበት ይሄኛውም አጅር ያገኛል ማለት ሁለት አጅር ያገኛል። ስለዚህ ነቢ ሰለም አድርገዋል ማለት ሐፍ አድርገዋል፣ ገፋፍተዋል። አብዛኛው ኑሯቸውን ስትመለከች ከደሃ ከምስኪኖች ጋር አዛኝ ናቸው። ስለዚህ ለዚህ ብለው ረመዳን ላይ የሚያስፈጥር ሰው ምስኪኑን የሚያበላ ሰው ሁለት አጅር አለው፣ አንድ ለራሱ ሁለተኛ ደግሞ ለዛኛው ሰው ስላስፈጠረ የዛኛው ሳይቀንስ እኮ ነው። ያ ያኒ ለአላህ ብሎ ነው የሚጾመው። ተደብቆ ልብላብል የሚ ይችላል፣ ግን የዓለማቱ ጌታ ያኛል ስለሚል፣ በቃ ያጾም ለሱ ነው። ስለ አንዋር እና አውራ እንዴት ተዋወቃችሁ? ትውውቃችሁ እንዴት ነበር? አንዋር አሁን መግቢያ ላይ ጠቀስ አድርጌው ነበር። ወንድሜ ኡስማን ከፈረባ ወራባ፣ ሂዳያ፣ ሰላማ ድርጅቶች ናቸው እነሱ እንሰራለን ከነሱ ጋር በደዓዋ መምን የሚያርኩልና በዚያ አማካኝነት እስቲ አንድ ወንድማችን አለ የሚያስፈጥር ሰውና ለምስኪኖች በሁሉም በሁሉም አቅጣጫ የሚስኪኖች የሚደርስ ወንድማችን አለና እስቲ እሱን እንየው ብሎኝ፣ ከኡስማን ከወንድሜ ጋር ነው የመጣ ነው ተተዋወቀና አንዋር ከዚያ በኋላ እኔም እንዲህ አይነት ቦታዎች አሉ የምገልጽለት ጊዜ በጣም ፈቃደኛ ሆኖ፣ የሚገርምሽ ያዘዙትን ሰዎች እየደወለ ይኸው እዚህ ቦታ የሚያደርሱላችሁ ሰዎች አሉ። ስለዚህ እናንተ ከምትለፉ እንደዚህ አይነት ነገር ያደርጉላችኋል እያለ የሚገፋፋ ወንድም ነው። ነቢያችንም ሰለላሁ ዐለይሂ ወሰለም አዳሉ ዐለ አልኸይር ከፋዒሊሂ ብሏል። ወደ ኸይር ነገር ወደ ጥሩ ነገር ያመላከተ ሰው ልክ እሱ እንደራሱ ራሱ እንደ ሰራ ነው ይላል። ለሙስሊሙ ማህበረሰብ ምናስፈልን እናስተላልፈው ነገር ምንድን ነው? ረመዳን ላይ ያየናቸው ማብላቱ ማለት ነው። በጣም መገፋፋታችሁን ስትመለከቱ ነቢያችን ሰለላሁ ዐለይሂ ወሰለም ባዲሳቸው ምንድን ነው ያሉት? ማ ነቀሰት ነው ያሉት ሰደቃቱ ሚን ማል ለሰደቃ የወጣች ገንዘብ አትቀንስም ነው ያሉት። ሀቢቢ አንዋርን ጀዛ ከላ ኸይር በዲስላማደአመሰግነዋለሁ በርታ፣ ተባራት አለን እደግልን ነው የምለው። ያው አንዋር ወንድማችን እንግዲህ አላሁ ስብሃነው ተዓላ ሁሌም ለምስኪኖች የሚደርስ ወንድማ ያደርግልን። በአዲስ አበባ ላይ ብቻ ተገድቦ ሳይሆን በየአገሩ ላይ ሁሉ ላሉ አቅመ ደካማዎች፣ ምስኪኖች ለሁሉም እንዲደርስ የሚሆን ወንድማ አላሁ ስብሃነው ተዓላ ያደርግልን ጨምሮ ጨማምሮ ይስጥልን ነው የምለው። ሰላም አለይኩም ፍሎርካዝ፣ በሀገራችን ኢትዮጵያ ብዙውን ጊዜ የረመዳን ወር ላይ እስላም ክርስቲያኑ ልክ 12 ሰዓት እንደዚህ ሰብሰብ ብሎ ማዕድ መጋራት አዲስ ነገር አይደለም። ዛሬም እኛ ታዲያ በቀን ውሏችን አቅም ደካማ ወገኖቻችንን ልናስፈጥር ደፋ ቀና ስንል ነበረ። አሁን ደግሞ ሰብሰብ ብለን እኛ ልናፈጥር እዚህ ተገኝተናል። ቀጣይ ተግባራችን ምንድን ነው የሚሆነው? መጀመሪያ በቴምር ታፈጥራለች። እሺ እናፈጥራለን። በመጀመሪያ በቴምር ነው የምናፈጥረው አንዋር በጣም ደስ ይላል። ተመልካቾቻችን እኛም በቴምር የአፍጥር ሰዓታችንን ጀምረናል ደስ የሚል ጊዜያትን እያሳለፍን ያለነው ወደ አንተ እመጣለሁ አንዋር ነገር ግን እንግዶቻችንን ይመስለኛል የሶላት ሰዓት ደርሷን መሸኘት ይኖርብናል እዚህ ቦታ ላይ ተገኝታችሁ አብረን ስለዋለን ውሏችንም በጣም አስደሳች ነበርና ከእናንተ ጋር ያለኝን ቆይታ እዚህ ጋር አበቃለሁ በዚሁ አጋጣሚ የኢትዮጵያ ቴሌቪዥንንም በአላሁ ስብሐነ ወተዓላ ስም ጀዛኩሙላሁ ኸይር ይስጥልን እላለን እናመሰግናል እሺ፣ አመሰግናለሁ አንዋር። ከአንተ ጋር ቀጥላለሁ። ይህንን ስራ ስትሰራ የገጠመ ከባዱ ፈተና የትኛው ነበር? ከባድ ፈተና፣ ምነው ብዙ ጊዜ በየአንዳንድ መስጊዶች ላይ በተከታታይ ነው ወስዳለሁ ምግቦች። አንዳንድ ጊዜ ሰዎች ሳያዙ ከቀሩ ይደውሉና ልጆቹ እየጠበቁ ነው የምንባልበት ጊዜ አለ። የዛን ጊዜ እንግዲህ ያው መስጠት የሚችሉ ሰዎች ጋር በጥቃ ሊገወት ይችላሉ፣ ወይም ደግሞ ከራሳችንም ማርገን፣ በምንም ሁኔታ ብቻ ልጆቹ እንዲመገቡ እናደርጋለን ማለት ነው። ምክንያቱም ልጆቹ ለምደዋልና ይጠብቃሉ። የቲም ልጆች አባት ናቸው። ልጆች በየመስጊዱ አሉ እና በዚህ መልኩ አንዳንድ ጊዜ እንዲ ነገር ሲገጥምሽ ታዝኛለሽ። ዞሮ ዞሮ ነው ወጥተዋል። ቱራባ ስላማዊ ድርጅት አኔ ስለማይ ድርጅት አርደል ሐመሻ አልአማና ፋውንዴሽን በተለያዩ ቦታዎች ላይ እኔ በማቀወበ ንግዲሽ በክርስትና ሃይማኖታዊ ቦታዎች ደግሞ የተለያዩ ቦታ ላይ በጣም ችግርተኛ ሰዎች እንዳይታወቅ ሰዎች እንዲ አይነት ነገሮች ላይ በመሳተፍ አንዱ ለአንዱ እንዲመግብ ቢያደርጉ ሳ በየትኛውን ሃይማኖት በማንኛውም አንድም ሰው አንዱ በልቶ አንዱ ሳይበላ የሚያደርጉበት ነገሮች ሊኖር አይገባም።

ቻችን እንግዲህ በዛሬው በመቶ ሃያ ፕላስ በልዩ ዝግጅት ፕሮግራማችን በግራንድ ሰርባት ሬስቶራንት ያደረግነው የማዕድ ማጋራት እንዲሁም ደግሞ የኢፍጣር ፕሮግራም ይህንን ይመስል ነበር። በቀጣይ በሌላ ፕሮግራም እጠብቃችኋለሁ ነው። እስከዚያው ሰላም ሁኑልን።